እንደምናላችሁ እኔ አለው እግዚአብሔር ይመስገን ደና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የኦቾሎኒ ቅቤ ወይም ደግሞ የለውዝ ቅቤ እና ሙዝን አንድ ላይ አጣምራችሁ ብትመገቡ የምታገኙትን አስደናቂ የጤና ጥቅሞችን እነግራችኋለሁኝ። ለመመገብስ የተሻለው ጊዜ ምን ሰዓት ነው? እንዲሁም ደግሞ በቀን ምን ያክል መጠንስ መጠቀም አለብን የሚለውን በደንብ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን አትዘንጉ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የኦቾሎኒ ቅቤ ወይም ደግሞ የለውዝ ቅቤ እና የሙዝ ጥምረት እጅግ በጣም ጥሩ ጥምረት ያለው የአመጋገብ አካል ነው። ይህ ጥምረት ጤናማ ቅባቶችን፣ የእጽዋት ፕሮቲንን፣ ፋይበርን ፖታሲየምን፣ ማግኔዥየምን እናም ተፈጥሯዊ ስኳርን ያቀፈ አመጋገብ ነው። ይህም በምድር ላይ ካሉ በጣም ቀላሉ እናም ሚዛናዊ ምግቦች ውስጥ አንዱ ያደርገዋል ማለት ነው። በጣም ብዙ ሰዎች ሙዝን ሲመገቡ እናም ለውዝን ሲመገቡ በተለያየ መንገድ ይመገቡታል፣ ለብቻ ለብቻ ማለት ነው። ነገር ግን አጣምራችሁ ብትመገቡ ደግሞ ድንቅ የሆነ የጤና ጥቅሞችንም የምታገኙ ይሆናል ለአመጋገብም የተሻለው ነው። እስቲ አንድ ላይ ብትመገቧቸው የሚሰጣችሁን ዝርዝር ጥቅሞችን ልንገራችሁ። አንደኛ ዘላቂ የሆነ ኃይልን ይሰጡናል። ሙዝ ለፈጣን ኃይል ተፈጥሯዊ ካርቦሃይድሬትስን፣ ግሉኮስና ፍሩክቶስን ይሰጣል። የኦቾሎኒ ቅቤ ደግሞ ለዘገምተኛ እናም የተረጋጋ የኃይል ልቀት ጤናማ ቅባቶችን እናም ፕሮቲንን ይሰጣል። በውጤቱም ለሰዓታት ትጠግባላችሁ እናም ጉልበት ኖሯችሁ ትቆያላችሁ። ለተማሪዎች፣ ለሰራተኞችናም ለአትሌቶችም በጣም ተስማሚ የሆነ ምግብ ነው። ሁለተኛ ለጡንቻ እድገትናም ጥገና በጣም ጥሩ ነው። የኦቾሎኒ ቅቤ በፕሮቲን የበለጸገ ነው። በሁለት የሾርባ ማንኪያ ስምንት ግራም የሆነ ፕሮቲንን ይሰጠናል። ሙዝ ደግሞ የጡንቻ መኮማተርን የሚቀንሱ ፖታሲየምና ማግኒዥየምን ይዟል። ለጡንቻ መገገሚያ ከስፖርታዊ እንቅስቃሴ በፊት ወይም ደግሞ በኋላ ፍጹም የሆነ ነዳጅ ይሰጠናል ማለት ነው። ሶስተኛ የደም ስኳር መጠንንም ያረጋጋል። ሙዝ ተፈጥሯዊ ስኳርን ቢይዝም የኦቾሎኒ ቅቤ ደግሞ ሰውነታችን የሚወስደውን ፍጥነቱን ይቀንሰዋል፣ አንድ ላይ ሲሆን ማለት ነው። ይህ የደም ስኳር መጠን ድንገት እንዳይጨምር ይከላከላል፣ እናም የተረጋጋ ኃይልን ያበረታታል ማለት ነው። አራተኛ የልብ ጤናን ይደግፋል። ሙዝ የደም ግፊትን የሚቀንስ ፖታሲየምን ይሰጣል። የኦቾሎኒ ቅቤ ደግሞ መጥፎ ኮሌስትሮልን፣ ኤልዲኤልን የሚቀንሱ ሞኖ አንሳቹሬትድ ፋት ወይም ደግሞ ቅባቶችን ይዟል። በአንድነት የተሻለ የልብና የደም ዝውውር መከላከያ ሆነው ይሰራሉ ማለት ነው። አምስተኛ ለክብደት ቁጥጥር በጣም ጥሩ ነው። ይህ ጥምረት የምግብ ፍላጎትን ይቆጣጠራል። ምክንያቱም በሙዝ ውስጥ ያለው ፋይበር በኦቾሎኒ ቅቤ ውስጥ ያለው ፕሮቲን እና ጤናማ ቅባቶች ይዘቱ አማካኝነት ማለት ነው። ይህ ከመጠን በላይ መብላትን ይቀንሳል እናም ክብደትንም ለመጠበቅ ይረዳል። ስድስተኛ የአንጎል ተግባርን እናም ስሜትንም ያሻሽላል። ሙዝ ሴሮቶኒንን፣ የደስታ ሆርሞንን ለማምረት አስፈላጊ የሆነውን ቫይታሚን ቢሲክስን ይዟል። የኦቾሎኒ ቅቤ ደግሞ የነርቭ ተግባርን እናም የማስታወስ ችሎታን የሚያሻሽሉ ጤናማ ቅባቶችን ይዟል። ትኩረት እንድታደርጉ ንቁ እንድንሆን እናም የተሻለ ስሜት እንዲሰማንም ይረዳል። ሰባተኛ ለምግብ መፈጨት በጣም ጥሩ ነው። ሙዝ የምግብ መፈጨትን የሚረዳ እናም የሆድ ድርቀትን የሚያስታግስ የሚሟሟ ፋይበርን ይዟል። የኦቾሎኒ ቅቤ ደግሞ ጤናማ የአንጀት ባክቴሪያዎችን የሚመግቡ ፕሪ ባዮቲክ ውህዶችን ይዟል። ስምንተኛ የበሽታ መከላከያንም ይከላከላል። ሙዝ ቫይታሚን ሲ እና አንቲ ኦክሲዳንቶችን ይሰጣል። የኦቾሎኒ ቅቤ ቫይታሚን ኢ እና ዚንክንም ይሰጣል። አንድ ላይ ሆነው ሰውነታችንን ከበሽታዎች የሚከላከልበትን አቅምን ያጠናክራሉ። ዘጠነኛ ከስፖርታዊ እንቅስቃሴ በፊት ወይም ደግሞ በኋላ ፍጹም የሆነ ምግብ ነው። ከስፖርታዊ እንቅስቃሴ በፊት ሙዝ ፈጣን የሆነ ነዳጅን ይሰጠናል። የኦቾሎኒ ቅቤ ደግሞ ዘላቂ የሆነ ኃይልን ይሰጠናል። ከስፖርታዊ እንቅስቃሴ በኋላ ፕሮቲን እናም ኤሌክትሮላይትን ፈጣን የጡንቻ ማገገምና እርጥበትንም ይሰጠናል። አስረኛ ጤናማ የሆነ እንቅልፍንም ይደግፋል። ሙዝ ጡንቻዎችን የሚያዝናና ትራይፕቶፋን እናም ማግኔዥየምን ይዟል። የኦቾሎኒ ቅቤ በሌሊት የደም ስኳርን ለማረጋጋትም ይረዳል። ይህ ጥምረት የበለጠ ጠልቃችሁ እንድትተኙም ሊረዳችሁ ይችላል። የኦቾሎኒ ቅቤ እና ሙዝን ለመመገብ ታዲያ የተሻለው ጊዜ ምን ሰዓት እንደሆነ ድንገራችሁ። አንደኛ ጠዋት ላይ ነው። በአጠቃላይ በጣም ምርጥ ጊዜ ነው። ረጅም ጊዜ የሚቆይ ኃይልን ይሰጠናል። የምግብ ፍላጎትንም ይቆጣጠራል። ለቀኑ አንጎላችንንም ያነሳሳል። ሁለተኛ ከስፖርታዊ እንቅስቃሴ በፊት ነው። ከ30 እስከ 45 ደቂቃዎች በፊት ማለት ነው። ሙዝ ፈጣን የሆነ ኃይልን ይሰጣል። የኦቾሎኒ ቅቤ ደግሞ ጽናትን ይሰጠናል። ለመሮጥ፣ ለጂም፣ ለካርዲዮ ወይም ደግሞ ለስፖርት በጣም ጥሩ ነው። ሶስተኛ ከስፖርታዊ እንቅስቃሴ በኋላ ነው። በአንድ ሰዓት ውስጥ ማለት ነው። ኃይልን ይሞላል፣ ጡንቻዎችን ይጠግናል፣ ማገገምንም ይረዳል። አራተኛ ከሰዓት በኋላ እንደ መክሰስ መመገብ ነው። የስፖርት ፍላጎትን ያቆማል፣ እናም እስከ እራት ድረስም ያጠግባችኋል። አምስተኛ ከመተኛታችሁ በፊት እንደ አማራጭ ነው ጥሩ የሚሆነው። ከተራባችሁ፣ የተሻለ እንቅልፍን ከፈለጋችሁ፣ የእኩለ ሌሊት ረሃብን መከላከል ከፈለጋችሁ በጣም ምርጥ ነው። በሌሊት አነስተኛ መጠንን ተጠቀሙ። ታዲያ የኦቾሎኒ ቅቤ እና ሙዝን ለመመገብ ጤናማ የሆነ መንገዶችን ልንገራችሁ። አንደኛ የኦቾሎኒ ቅቤ እና የሙዝ ሳንድዊችን ሰርታችሁ መመገብ ትችላላችሁ። ሁለት ቁራጭ ሙሉ የእህል ዳቦን አዘጋጁ። አንድ ሙዝ የተቆራረጠና አንድ የሾርባ ማንኪያ የኦቾሎኒ ቅቤን አንድ ላይ አድርጉና ለተጨማሪ አንቲ ኦክሲዳንት ደግሞ ቀረፋን ጨምራችሁበት አንድ ላይ መመገብ ትችላላችሁ። ሁለተኛ የኦቾሎኒ ቅቤ እና የሙዝ እስሙዚን አዘጋጅታችሁ መጠጣት ነው። ወይም ቀላቅላችሁ መመገብ ማለት ነው። አንድ ሙዝ፣ አንድ የሾርባ ማንኪያ የኦቾሎኒ ቅቤ እና አንድ ኩባያ ወተት ወይም ደግሞ የእጽዋት ወተት አንድ ማንኪያ ኦትስን እንደ አማራጭ እንዲሁም ደግሞ ትንሽ ቀረፋ ለቁርስ ወይም ደግሞ ከስፖርታዊ እንቅስቃሴ በኋላ ፍጹም ነው። ይህንን ስሙዚ ያዘጋጅታችሁ መጠጣት ትችላላችሁ። ሶስተኛ ደግሞ የተቆራረጠ ሙዝ በኦቾሎኒ ቅቤ አንድ ላይ ቀላቅላችሁ መመገብ ነው። ሙዝን ቆራርጡት፣ በትንሽ መጠን ቀጭን የኦቾሎኒ ቅቤን ጨምሩበት፣ ከዛም ለፈጣን መክሰስ ለመመገብ ምርጥ ነው። አንድ ላይ አርጋችሁ ማለት ነው። አራተኛ የኦቾሎኒ ቅቤ እና የሙዝ ኦትሜል ነው። አጃን አብስሉና የተቆረጠ ሙዝን አንድ ሙዝን ማለት ነው። እናም አንድ ማንኪያ የኦቾሎኒ ቅቤን ጨምሩበት፣ ትንሽ ቀረፋን ጨመር አድርጉበት። ከፍተኛ ፋይበር ያለውና አጥጋቢ የሆነም ቁርስ ነው። አምስተኛ የቀዘቀዘ የኦቾሎኒ ቅቤ እና የሙዝ ጥምረት ነው። ሙዝን ቆራርጡት፣ የኦቾሎኒ ቅቤ ጨምሩበትና አቀዝቅዙት፣ በማቀዝቀዣ ውስጥ ማለት ነው። በጣም ጤናማ የሆነ የጣፋጭ አማራጭ ነው። ታዲያ ማን መገደብ ወይም ደግሞ ማስወገድ አለበት ካላችሁ፣ የኦቾሎኒ አለርጂ ያለባቸው ሰዎች፣ የኩላሊት በሽታ ያለባቸው ሰዎች፣ ምክንያቱም የፖታሲየም ገደብ ሊያስፈልግ ስለሚችል፣ ዝቅተኛ ቅባት ወይም ደግሞ ዝቅተኛ ካሎሪ አመጋገብ የሚያስፈልጋቸው ሰዎች የኦቾሎኒ ቅቤን ከመጠን በላይ መብላት የለባቸውም፣ መመጠን ይኖርባቸዋል። ታዲያ የሚመከረው መጠን ደግሞ እንድትመገቡ አንድ መካከለኛ ሙዝ፣ አንድ የሾርባ ማንኪያ የኦቾሎኒ ቅቤ ከተመገባችሁ በቂ ነው። በቀን ይህ መጠን ለአብዛኞቹ ሰዎች ጤናማ ነው እና ብዙ ካሎሪ፣ ስኳር ወይም ደግሞ ስብን ሳይጨምርባችሁ ሁሉንም ጥቅሞችን ይሰጣል። ተፈጥሯዊ የኦቾሎኒ ቅቤን ደግሞ ምረጡ። የተጨመረ ስኳር ወይም ደግሞ ዘይት የሌለው መሆን አለበት። መጠቀም የምትችሉት ከፍተኛ የሆነ ዕለታዊ ገደብ ደግሞ ንቁ ከሆናችሁ ወይም ደግሞ ስፖርት የምትሰሩ ከሆነ በመደበኛነት ስፖርት ከሰራችሁ ከሮጣችሁ ወይም ደግሞ ጂም ከሄዳችሁ በደህና መመገብ የምትችሉት በቀን ከአንድ እስከ ሁለት መካከለኛ ሙዝ እና በቀን ከአንድ እስከ ሁለት የሾርባ ማንኪያ የኦቾሎኒ ቅቤን ከተመገባችሁ በቂ ነው። በጣም ብዙ እንቅስቃሴ የምታደርጉ ከሆነ ብዙ የኃይል ፍላጎት መውሰድ አሁንም ጤናማ ነው። አብዝታችሁ ደግሞ መመገብን አስወግዱ። በቀን ከሁለት ሙዝ በላይ እና በቀን ከሁለት የሾርባ ማንኪያ የኦቾሎኒ ቅቤ በላይ አትጠቀሙ። ምክንያቱም ብዙ ሙዝን ከተመገባችሁ በጣም ብዙ ስኳርና በጣም ብዙ ፖታሲየምን ታገኛላችሁ። ብዙ የኦቾሎኒ ቅቤን ደግሞ ከወሰዳችሁ በጣም ብዙ ካሎሪዎችና ቅባቶችን ሊሰጣችሁ ስለሚችል ክብደት መጨመርንም ያስከትላል። የምግብ መፈጨት ምቾት ማጣት ወይም ደግሞ የመረበሽ አደጋም ሊከሰት ይችላል። እንዲሁም ዕለታዊ አመጋገባችሁን ሚዛን ለመጠበቅም አስቸጋሪ ይሆናል። ታዲያ ጥምረቱን በቀን አንድ ጊዜ ተመገቡ። እንደ ቁርስ፣ ከስፖርታዊ እንቅስቃሴ በፊት፣ ከሰዓት በኋላ እንደ መክሰስ መመገብ ትችላላችሁ። ይህ ለጤና ጥቅሞችና ለተረጋጋ ኃይል ፍጹም እናም በቂ ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ይህንን ድንቅ ምግቦችን አንድ ላይ በጥምረት ብትመገቡ ተመራጭ ነው። ከዚህ በኋላ ሙዝን ብቻውን ባትመገቡ መልካም ነው። የስኳር መጨመርን ለመቆጣጠር እንዲሁም ደግሞ በርካታ የሆነ ጥቅሞችን ለማግኘት ከአንድ ማንኪያ የኦቾሎኒ ቅቤ ጋር ቀላቅላችሁ ብትመገቡት ሱፐር የሆነ ጥቅምን የምታገኙ ይሆናል ማለት ነው። የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። በቀጣ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።